ኢህአዴግ አምባገነናዊ ልማታዊ አገዛዝ ነበር። ወደ ብልጽግና ያደረገው መለወጥ ወይም ሜታሞርፊስ ደግሞ የሙሉ ጊዜ ጦረኛና አልቂት ጠማቂ አገዛዝ እንዲሆን አድርጎታል። የማያውቁት ሀገር ሄዶ ቁርበት አንጥፉልኝ እንዳለው ስጋ በሊታ ያስመስለዋል። ባይሆንኛ ጉዱ ካሳዎች ብንባል ያምር ይሆናል እንጂ ብልጽግና የሙሉ ጊዜ ጦርነት ጠማቂ አገዛዝ ሆኗል። ዶክተር ደሳለኝ ጫኔን ከጠቅላይ ሚኒስትሩ ጋር ያጋጨው ንግግር እንዲህ ያለ ንግግር በኢህአዴግ ዘመን ቢሆን ኖሮ ያስፈርጅ ነበር። የጠቅላይ ሚኒስትሩ ምላሽ ለዶክተር ደሳለኝ። ጠቅላይ ሚኒስትሩ ለትላንቱ የኤርትራ መልእክት አጸፋ ምላሽ ሰጡም። ባህር በር የህልውናችን ጉዳይ ነው። ኢትዮጵያ በ40ና 50 ኪሎ ሜትር ርቀት ላይ ያለ የባህር በር ሊነፈጋት አይገባም። ጠቅላይ ሚኒስትሩ ስለ ባህር በሩም። የኢትዮጵያ መንግስት ከአሜሪካ ያጣውን የገንዘብ ድጋፍ ለማካካስ ህዝብን ማስከፈል ሊጀምር መሆኑ ተሰማ። ሰላም ውድ ቤተሰቦች፣ እንደምን አላችሁ? ከአዲስ ኒውስ ለሰዓቱ ብታደምጧቸው ብለን የመረጥንላችሁን ሀገራዊና ወቅታዊ ጉዳዮች በጥንቅራችን እንዳስናል። እነሆ ተጋበዙልን። ሰብስክራይብ፣ ላይክ፣ ሼር በማድረግ እስከ ጥንቅራችን ፍጻሜ የማብራችሁን ቆዩም። በልዩ የመረጃ ጥንቅራችን ቀዳሚው ያደረግነው መረጃ ንለፍ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ ይሰጡ ሲሆን ከአንዳንድ አንድ የምክር ቤቱ አባላት የተነሱላቸው ጥያቄዎችና የጠቅላይ ሚኒስትሩ ምላሽም የበርካቶችን ትኩረት ስቧል። እንደ ሁል ጊዜው በጠቅላይ ሚኒስትሩ ላይ የሰላ ትችት ያቀረቡት ዶክተር ደሳለኝ ጫኔ ብልጽግና የሙሉ ጊዜ ጦርነት ጠማቂ ሆኗል ሲሉ ኮንነዋል። ኢህአዴግ አምባገነና አገዛዝ ነበር ያሉት ዶክተር ደሳለኝ ጫኔ ብልጽግና ደግሞ የሙሉ ጊዜ ጦርነት ጠማቂ አገዛዝ ሆኗል ሲሉም ተደምጠዋል። ይህ ግላጭ ስድብ ነው ያሉት ጠቅላይ ሚኒስትር አብይ አህመድ ደግሞ እኛ ሰውን ለምን ተናገር ክብለን አናስርም፣ የመናገር ነጻነትን አንፍግም፣ እንዲህ ያለው ንግግር በኢህአዴግ ዘመን ቢሆን ኖሮ ያስፈርጅ ነበር ሲሉ ተደምጠዋል። ጠቅላይ ሚኒስትሩ አከል አድርገውም የዶክተር ደሳለኝ ጫኔን ጥያቄ በጥያቄ መልሰዋል። እኛ ላይ ብቻ ነው የምትበረቱት ፋኖ በአደባባይ ለእርቅ ላክናቸውን ሽማግሌዎች በእንብርክክ ሲያስኬድ የተነበራችሁ፣ ለገበሬው ማዳበሪያ እንዳይደርስ የታጣቂ ኃይሎች እንቅፋት ሲሆኑ ለምን አፋችሁን ለጎማችሁ? አንዱን ደግፎ አንዱን ነቅፎ የሚሰጥ ትችት በእኛ ዘንድ ተቀባይነት የለውም ሲሉ በኃይለ ቃል ምላሽ ሰጥተዋል። ሌላው ኢትዮጵያና ኤርትራን በተመለከተም የመንግስታቸውን ወቅት አቋም ይፋ ያደረጉት ጠቅላይ ሚኒስትሩ እኛ ኤርትራን የመውረር ፍላጎት የለንም ሲሉ ምላሽ ሰጥተዋል። አክለውም የባህር በር ጉዳይ የህልውና ጉዳይ ነው ብለዋል። ብልጽግና ኖረም አልኖረም ይህ ፓርላማ ኖረም አልኖረም የባህር በር የማግኘት ጉዳይ የኢትዮጵያ ህዝብ የህልውና ጉዳይ ነው ብለዋል። ጠቅላይ ሚኒስትሩም ብዙ የህዝብ ቁጥር ያላት ሀገር በ40ና 50 ኪሎ ሜትር ርቀት ላይ የባህር በር ሊነፈጋት አይገባም ያሉት ጠቅላይ ሚኒስትሩ ከኤርትራ ጋር ወደ ጦርነት አንገባም፣ ነገር ግን ኢትዮጵያ የባህር በር እንዲኖራት እየሰራ እንገኛለን ብለዋል። በትላንትናው ሁለት የኤርትራ የውጭ ጉዳይ ሚኒስተር የኢትዮጵያ የወደብና የባህር በር ጥያቄ ያረጀና ጊዜ ያለፈበት ነው በሚል ለዓለም አቀፉ ማህበረሰብ ቢያስረዱም ጠቅላይ ሚኒስትር አብይ አህመድ በዛሬው የፓርላማ ቆይታቸው ጥያቄያችን ልክና ጊዜውን የጠበቀ ነው። የዓለም አቀፉን ማህበረሰብን በዚህ ጉዳይ አማክረናል። ሁሉም በሚባል ደረጃ ምላሻቸው ግፉበት፣ ቀጥሉበት የሚል ነው። በሰላማዊ መንገድ በዊን ዊን አፕሮች እየሄድንበት እንገኛለን ብለዋል። የባህር በር ጥያቄን ማንሳት ነውርነቱ አቁሟል ያሉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት እንደሌላት ገልጸው የኢትዮጵያ ፍላጎት እንነጋገር፣ በሰጥቶ መቀበል መርህ፣ ህዝቦችን በሚጠቅም መርህ ላይ እንወያይ የሚል ነው ብለዋል። የኤርትራ ህዝብ የሚፈልገው ልማት ነው። ተባብረን መልማትና መስራት እንጂ አንዱ አንዱን መውጋት የኛ እቅድ አይደለም ያሉት ጠቅላይ ሚኒስትሩ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት የለብንም ብለዋል። በቂ ዝግጅት ስላለን ማንም አያስቆመንም፣ ዝግጅት የምናደርገው ጦርነትን ለማስቆም ነው ሲሉም አክለዋል። የባህር በር ጥያቄያችን ማንሳት ነውርነቱ አቁሟል ያሉት ጠቅላይ ሚኒስትሩ የዓለም አቀፉ ማህበረሰብ አቋምም በዓለም ላይ ትልቅ ሀገር ሆኖ የባህር በር የሌለው የለም፣ ስለሆነም በሰጥቶ መቀበል መርህ ሊሆን ይገባል ሲሉም ገልጸዋል። የኢትዮጵያ የባህር በር ጥያቄ አጀንዳ ለመስጠት የመጣ ሳይሆን ባለፉት ዓመታት ትኩረት የተሰጠውና በመደመር መጽሐፍ ላይ የተካተተ ነው ብለዋል። በዚህ ወር ተከታዩ መረጃችን ንለፍ። የኢትዮጵያ መንግስት ከአሜሪካ ያጣውን የገንዘብ ድጋፍ ለማካካስ ህዝብን ማስከፈል ሊጀምር መሆኑ ተሰማ። ኢትዮጵያ በድጋፉ መቆም በከፍተኛ ደረጃ ከተጎዱ የዓለም ሀገራት ሶስተኛ ደረጃን ይዛለች። የዶናልድ ትራምፕ አስተዳደር በዩኤስኤድ እና ሌሎች ተቋማት በኩል ኢትዮጵያን ጨምሮ ለበርካታ የዓለም ሀገራት የሰጠው የነበረውን ድጋፍ ማቆሙን ተከትሎ ከፍተኛ መደናገጥና አሳሳቢ ክስተቶች እየተስተዋሉ ይገኛሉ። ኢትዮጵያ በከፍተኛ ደረጃ የአሜሪካን ድጋፍ ሲያገኙ ከነበሩ ሀገራት መካከል ከቀዳሚዎቹ ተርታ ስትሆን በተለይም የጤና ዘርፍና የሰብአዊ እርዳታም ከ80% በላይ በአሜሪካ ድጋፍ ላይ የተንጠለጠለ ነበር። በድጋፉ መቆምም በከፍተኛ ደረጃ ከተጎዱ የዓለም ሀገራት መካከል ኢትዮጵያ ሶስተኛ ደረጃ ላይ ተቀምጣለች። ባለፉት 3 ዓመታት 2.89 ቢሊዮን ዶላር በአሁኑ ስሌት ወደ 353 ቢሊዮን ብር ገደማ የውጭ እርዳታ ያገኘው የኢትዮጵያ መንግስት በትራምፕ አስተዳደር ድጋፍ መቆም የተፈጠረውን ከፍተኛ ጫና ወደ ህዝቡ ለማስተላለፍ መወሰኑን መሠረት ሚዲያ ዘግቧል። የዛሬ 3 ዓመት 1.5 ቢሊዮን ዶላር የነበረው የውጭ ድጋፍ ዘንድሮ ወደ 190 ሚሊዮን ዶላር አሽቆልቁሏል። ይህ ማለት እንደ ወባ ቲቪ ኤች አይ ቪ ላሉ ታካሚዎች የሚውሉ መድኃኒቶችን ወደ ሀገር ውስጥ ገዝቶ የማስገባት አቅም መንግስት የለውም። ሌላው ቀርቶ ለወላድ እናቶች የሚውሉ መድኃኒቶችና ቁሳቁሶች በእርዳታ የሚቀርቡ ነበሩ ያሉ አንድ ከፍተኛ የፌዴራል መንግስት የስራ ኃላፊ ችግሩ በመጪው ቀናት መታየት እንደሚጀምር ጠቁመዋል። ይህን ችግር ለመጋፈጥ ሲባል ለአደጋ ስጋት መዋጮ የሚል ረቂቃዎች ተዘጋጅቷል ያሉት ኃላፊው የመንግስትም ይሁን የግል ሰራተኛው ከደሞዙ ብር እንዲያዋጣ እንደሚገደድም አረጋግጠዋል። ለፓርላማ የቀረበው ረቂቅ ህጉ የመንግስትም ይሁን የግል ተቋማት የአደጋ ስጋት ፈንድ የሚል ክፍያም ከህዝብ እንዲያሰባስቡና ለመንግስት እንዲያስገቡ ያዛል። ከዚህም በተጨማሪ ደሞዝተኛ ተቀጣሪዎች ከክፍያቸው ላይ በየወሩ እንዲያዋጡ ህጉ ያስገድዳል። ይህ በእንዲህ እንዳለ መንግስታዊ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የአሜሪካ ተራድኦ ድርጅት ዩኤስአይዲ እንዴት ነው አፍሪካን ከተኛችበት እየቀሰቀሰ ያለው በሚል ትላንት ባቀረበው ዘገባ የእርዳታ ድርጅቱን የበግ ለምድ የለበሰ ተኩላ በማለት አንዲት የቀድሞ የአፍሪካ ዲፕሎማት ንግግርንም ተጠቅሟል። እነዚህ ድርጅቶች የጤናና የትምህርት ዘርፉን ለማሻሻል እንደሚመጡ ይገልጻሉ። ነገር ግን በዚህ ረገድ የመጣ ለውጥ አለ ወይ በማለት የሚጠይቁት ግለሰቧም እንደ ኢትዮጵያ ባሉ ሀገራት ያሉ የጤና ጣቢያዎች እንዲሁም የስደተኛ ካምፖች ሙሉ በሙሉ በሚባል ደረጃም በውጭ ድጋፍ እንደሚደጎሙ ግን አይጠቅሱም። እናም አሁን ላይ የኢትዮጵያ መንግስት ከአሜሪካ ያጣውን የገንዘብ ድጋፍ ለማካካስ በሚል ህዝብን ማስከፈል ሊጀምር መሆኑ ግን ጣራ በነካው የህዝቡ የኑሮ ውድነት ላይ ትልቅ የራስ ምታት ሊሆን እንደሚችል እየተገመተ ነው። መንግስት ግን ከኛ በላይ ለድሃው ተቆርቋሪ የለም እያለ ነው። በዛሬው ዕለት በህዝብ እንደራሴዎች ምክር ቤት ተገኝተው ካባላቱ ለቀረበላቸው ጥያቄ ምላሽና ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ የመጣንበትን መንገድ ስለምናውቀው ከኛ በላይ ለደሃው ተቆርቋሪ የለም ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ ከቤት ግንባታ ጋር ተያይዞ ባብራሩበት ወቅት እሳቸው የሚመሩት መንግስት ካለፈው የኢህአዴግ መንግስት አንጻር የተሻለ አፈጻጽም እንዳለው አስገንዝበዋል። ለማነጻጸሪያነት ካቀረቧቸው አስረጅ ምክንያቶች አንዱ ኢህአዴግ በ15 ዓመታት ውስጥ ማለትም ከ1997 እስከ 2010 ባለው ድረስ 160,000 ቤቶችን ገንብቷል። እኛ ግን በ5 ዓመታት ብቻም 167,000 የሚጠጉ ቤቶችን የገነባ ነው በማለት መንግስታቸው የተሻለ አፈጻጸም እንዳለው ተናግረዋል። እንዲሁም በአዲስ አበባ ውስጥ በልማትና በኮሪደር ልማት ግንባታ ምክንያት ከቤት ንብረታቸው ለተፈናቀሉ ከ17 ቢሊዮን ብር በላይ ከመንግስት ካዝና ውጥተን ካሳ ከፍለናል ሲሉ ለምክር ቤት አባላቱ አስረድተዋል። ውድ ቤተሰቦች ለሰዓቱ ብታደምጧቸው ብለን ያዝንላችሁ። አሁናዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከኛ ጋር ስለነበራችሁ ከልብ አድርገን እናመሰግናለን። በእያላችሁበት ያለም ዳርቻ ሁሉ ሰላማችሁ ብዝት ይበል።